ሄርሜላን እንደዛ አብርሃም ጋር የመላክ ምናምን ያንተ ስራ ነው፣ ገባህ? ከዛ በፊት ልጅህን አብርሃም ጋር ልከስ ስለነበረ የልጅህን እናት ሄርሜላን ድንሽ ነው ምናገረ፣ መቅደስ ነው። አንድ ነገር ሁላችሁም መስማት ያለባችሁ ነው። በዚህ ሰዓት ለምን መቅደስን አስይዞ የላከው ልጅ የሱ ነው። የልጅ እናት ማን እንደሆነች እና ደግሞ ልጅህ ማን እንደሆነ ልንገርህ ነው ስትል የነበረው የራሱ ልጅ ነው። ለምንድን ነው እዚህ ደረጃ ድረስ መሄድ ያስፈለገው እንዴ? ልጅ አለኝ ስል የመቅዲ የማን ነው የማን ነው የሚለው ነገር፣ ግን ልጁን ራሱ አምጥቻ ያሳይሻለሁ። ለራስሽ የራሴ ልጅ ለራስሽ አምጥቻ ያሳይሻለሁ። ልጅ አለኝ እኮ ብሏል። ከሄርሜላ ልጅ አለኝ ብለሃል አይደለ? እሱ ነገር አንተ መቅደስ የምታውቃት ከሆነ ለምን ይሄ ሁሉ ነገር አደረገ? ለዘመናት የደበቀውን ሚስጥር አሁን እኔ እጅ ላይ ነው። የልጅህን እናት አንተ እንደት ነግረኝ ነው ልጅ ናት ብላ ያመጣው ያመጣችው ልጅ እኮ የእሱ ልጅ ሆነ ማለት ሌላ ስንት ነገር ነው ያለው። ሰላም ሰላም ሰላም፣ እንዴት ናችሁ ና የተከበራችሁ የእኛ ውድ እና ተወዳጅ ቤተሰቦች፣ እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝት ስትበል፣ ብዙ ጠፋጠፋ እያልኩ ነው ወደ እናንተ እየመጣሁ አይደለም፣ እማውቃለሁ። ምክንያቱም ብዙ ነገሮችን ለማስተካከል ወደ እናንተ ስመጣ በነጺም በኩል ያሉትን ነገሮች ለማስተካከል ስመጣ እንኳን ሌላው ሰው ነጺ እራሷ እየተረዳሽኝ ስላልሆነ እስኪ ቆይ ደግሞ ትንሽ ራቅ ብዬ ልሞክረው ብዬ ነበረ። እንደዛ ሲሆን ደግሞ ሞር ነገሮች እየተበላሹ እየሄዱብኝ ነው። የሷንም መገፋት በሷ ውክል እኔን አለመቀበሏንም ችዬ ከጎኗ ብሆን ይሻላል ብዬ ነው ዛሬ ወደ እናንተ የመጣሁት። እኔ ከሄድኩኝ በኋላ ማለት እኔ በቃ አይመለከተኝም ብዬ ካልኩኝ በኋላ ሌላ ሰው፣ ሶስተኛ ሰው ከመቅደስ ከረዴት ሌላ አንድ ሰው መቷል፣ ነሄም ወይም አቢ ወደ ነጽ ህይወት መቷል፣ ሌላ ሰው ማለት አላቅም። ለምን እንደመጣ ለምን እንደመጣ ስል የሱ ነገር ከነዚህ ጋር የሚያገናኘው ምንም ነገር የለም ብዬ ስለማስብ የእሱን መምጣት እንደ ረዴት እና እንደ መቅደስ ሌላ ችግር ለመፍጠር ነው ብዬ ነው ያሰብኩት። እንግዲህ ዛሬ ቢያንስ እሱን ነገር እስኪ አንዳንድ ነገር የደረስኩባቸው ነገሮች ስላሉ እነሱን ነገሮች ማስተካከል ከቻልኩኝ ብዬ ነው ልጁ አሁንም መምጣቱ። እሺ ብለን ሳለ ውሸት ነው እየዋሻ ያለው ማለት፣ እየዋሻ ስል ምንም የሚናገረው ነገር እውነት አይደለም ያቆሙት ወይም የቋጩት ነገር አይደለም። ከሄርሜላ ጋር ያለው ነገር አሁንም እንደቀጠለ ነው። ግን ለምን እንዲታወቅበት እንዳልፈለገ ምናምን አላውቅም። ምክንያቱም በነፂ ጉዳይ ተበላሸ። እናንተም ቢሆን ነጽህናት ያበላሸችው ብላችሁ የምታምኑበትን ነገር አሁን ላይ እኔም እናንተም በምናውቀው መልኩ ለማስተካከል አንድ ሁለት እያለች ነው እየጠራች ነው። ስለዚህ አሁንም በሌላ መንገድ ሌላ ሰው መጥቶ ያንን ለማስተካከል የምትጥረውን ጥረት እንዲያከሽብባት ወይም እንዲያበላሽባት ቁጭ ብዬ ማየት ስለማልችል ከ ከጀርባዋ ሆኜ አቢ የሚባለው ልጅ ማለት አቢ ሲመጣ ስለሱ ባግራውንድ ማጥናት ነበረብኝ። አንዳንድ ነገሮች ላይ ደርሻለሁ። ብዙ ብዙ ነገሮች አውቄአለሁ እና ያቺ የደረስኩባት መረጃ ለእኔም ለነፂም እንደሚጠቅማት ተስፋ አደርጋለሁ። ማለት ነገሮችን ለማስተካከል በእርግጠኝነት ይጠቅማታል። አላማዋ ማለት እሷ ብቻ ሳትሆን እናንተም ስላመናችሁበት አንቺ ነሽ ብላች ያበላሸሽው፣ ብላችሁ ስለደበደማችሁበት ያቺን ነገር ማስተካከል ነው አላማዋ። እና ያቺን ነገር ለማስተካከል ይሄ ደግሞ ምዕራፍ አንድ ይመስለኛል። አንድ ብላ የምትጀምርበት በጣም አሪፍ ማለት ጥሩ ነገር እኔ ደረስኩበት ነገር ለእሷ አሪፍ ነገር ነገሮች እንዲስተካከሉ የምታደርግበት በጣም አሪፍ ነገር ነው። ለእናንተ እነግራችኋለሁ። ለእናንተ ከመንገሬ በፊት ግን እኔ ከማውራቴ በፊት ራሱን ጠይቄው በራሱ አንደበት መናገር የሚፈልግ ከሆነ ሌላ በቃ እኔ እኔ እንደዚህ እንደዚህ እንደዚህ ነው ብዬ ከመናገሬ በፊት ጠይቄው አዎ ልክ ነሽ ግን በእንደዚህ በእንደዚህ በእንደዚህ አይነት ምክንያት ነው እንደዚህ ያደርግ ነው ብሎ ካለኝ እሰየው እንግዲህ ነገሩ መፍትሄ ያገኘ ማለት ነው። ሁሉም ነገሮች የሚስተካከሉበት መስመር የሚይዝበት ነጻ አበላሻችሁ ብላችሁ የምታስቡት ህይወት የሚስተካከልበት ሰዓት ደርሷል። ነገሮች ይስተካከላሉ አምናለሁ። ብዙ ብዙ ሰዎች ማለት አሁን እኛ ጋር እውነት አለን ብለው የሚመጡ እነ መቅደስ እነ ማና ራሱ ተደግፈው የመጡት ውሸትን ነው ፍጹም ውሸት። አሁን መቅደስ ስለ ስለዛ ልጅ ስለ ትንሹ ልጅ መዋሸቱ ለምን አስፈለገ? ቢያንስ እውነታውን ብትናገር እስከዛሬ ድረስ እኛ ዚህ ደረጃ ላይ የምንደርስበት ምን እንዳደረስበት ምንም አይነት ምክንያት አልነበረም ማለት ነገሮችን በአጭሩ ነጽ የምታስተካከልበት ሁኔታዎች ይፈጠሩ ነበረ። ስለ ልጁ እውነታውን ብትናገር ጭራሽ የሌለ ታሪክ ፈጥራ ማውራቷ አግባብ አይደለም። ምክንያቱም የሌለ ታሪክ ነው። አሁን እኔ እንዳጣራሁት ትክክለኛ ኢንፎርሜሽን ነው ያለኝ። እንዳጣራሁት ከሆነ ኬት አምጥታውም እንዴትም እንደው እንዴት አቀነባብረውም እንደሆነ ባላቅም ጭራሽ የማይገናኝና የማይመሳሰል ነገር ነበር ስታወራ የነበረው በሰዓቱ። ግን እግዚአብሔር ይመስገን ትንሽ ብናረፍድም፣ አንዳንድ ነገሮች ቢበላሹም፣ ዛሬ ላይ እኔ እውነታውን ደርሼበታለሁ። ስለ እሱ ነገር አፍረጥርጠን ዛሬ የምናወራ ይሆናል። አቢን በደንብ አወራዋለሁ ማለት መቅደስን ብትኖር ምናምን ደስ ይለኝ ነበር፣ ግን እሷ ማግኘት ያስፈላጊ አይደለም። አይታችኋል፣ በባለፈ እንዴት ሆና እያወራችኝ እንደነበር ድጋሚ ከሷ ጋር ተገናኝቼ ትርፍ ቃላትም አፍን መካፈት አልፈልግም። ምክንያቱም እሷ አሁን ያደረገችውን ነገር እናንተ ስትሰሙ እናንተ ራሱ ይደብራችኋል። በቃ ታፍሩባታላችሁ። ምንም ባላደረገችው የኔ እህት እስከ ዛሬ ድረስ እየተወቀሰች፣ በአንቺ ምክንያት ነው እስከ ዛሬ እስቲል እስከ አሁን በአንቺ ምክንያት ነው ነገሮች የተበላሹት፣ አንቺ ነሽ ለዚህ ሁሉ ነገር መሰረት አንቺ ነሽ ስትባል ነበር ግን ምንድን ነው የሚባለው? የወደቀን ዛፍ ምናምን የሚባል ነገር አለ። እንደዛ ሆና ነው። ምናልባት ግን አሁን ነገሮችን ማስተካከልበት ሰዓት ደርሷል። ዛሬ ነፂንም አቢንም ጠርቼ እዚች ጋር በእናንተ ፊት ነገሩን እማወራ እማፍረጠርጦ ይሆናል። ምን ይለኝ እንደሆን አላቅም። እንዴትም ደረሰችበት ብሎ በጣም ሊናድርብኝ ይችላል። ምክንያቱም ለእኛ ብቻ ሳይሆን እንዳጠቃላይ የደበቁት ሚስጥራቸው ነው። እንግዲህ እኔ ደግሞ ለእህቴ የማላደርገው ነገር የለም፣ ያልገባሁበት ጉድጓድ የለም። ይሄንን ነገር ለማጣራት ረጅም ነው የተጓዝኩትኝ። በስተመጨረሻም ትክክለኛውና እውነታው ላይ ደርሻለሁ። ዛሬ በእናንተ ፊት፣ በአቢ ፊት፣ በነፂ ፊት እማወራ ይሆናል። በነገራችን ላይ ለነፂ እራሷ አልነገርኳትም ስለዚህ ነገር ፊት ለፊት ላይ ከአቢ እኩል እንድትሰማው ስለፈለኩኝ። ምክንያቱም አቢን ስታገኘው ምናምን ምናምን እያማከረችኝ አልነበረም። ግን ዛሬ ላይ ለእሷ የሚጠቅማት ነገር ስለሆነ ያንን ነገር ትቼ እኔን አለማማከሯን አለማማከሯን ምናምን ምናምን ወደ ኋላ ትቼላት ዛሬ ላይ ነገሮችን ለማስተካከል ስለሆነ የመጣሁት ዛሬ ከአቢ ጋር እኩል ምነግራት ይሆናል። እንጠብቃቸው። ሰላም እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ዛሬ ጠልፍሽ በሰላም? አዎ፣ በሰላም ነው። እንግዲህ ያስደብር ምን ያርገ ምናምን አላቅም። ያስደብር ስል ማለት እንዲታወቅብን ማትፈልገው ሚስጥር ላይ አንተ ባላሰብከው ሁኔታ እኔ ስለደረስኩበት ሊያስደብር ይችላል። በእርግጥ ግን ምንም ኖርማል ነው። አሁን ልትደበር አይገባም፣ ምክንያቱም የመጨረሻው የመጨረሻው ደረጃ ላይ ነው የደረስኩት አሁን መዋሸት እራሱ አችልም። ገባ በብዙ ነገር በተደገፈ ሁኔታ ምናምን ምናምን ስላጣራሁኝ አሁን ድጋሚ መዋሸት አችልም። ገባ አሁን በዚህ ልክ ዋሽተህ ራሱ ነፃ ጋር መምጣት በእርግጥ ያሳፍራል። አሁን እኔ ስለደረስኩበት ምናምን ሊደብርህ ይችላል። አቃለ ምክንያቱም ውሸት በጣም የሚያሳፍር ነገር ስለሆነ ብዙ ነገር ስለዋሻችሁ ስለ ልጅ ስለ ልጃችሁ ይቅርታ። ግን ስለዚህ ጉዳይ እኔ በሚገባ ተናግሬዋለሁ። ለምን እንዲህ እየሆነ እንዳለ አላቅም። ናታንም በዚህ መንገድ አግኝቼው አውርቶኛል። ብዙ ሰዎች በዚህ መንገድ አውርተውኛል። ልጅ ልጅ ልጅ ነው የሁሉም ጥያቄ። ምንድን ነው አሁን አንቺ የደረሽበት መረጃ ምናምን የምትሉት ነገር? መዋሸቱ ለምን አስፈለገ? ይሁን ናሂም አሁን መዋሸቱ ለምን አስፈለገ? ገባ አሁን እኮ አንተ ወደ ነፂ ቤት ስትመጣ እቺን እውነታ ቢያንስ ታያል፣ አይተሃል። መቼ ነገሮችን ለማስተካከል ምን ያህል ጥረት እያደረገች እንደነበረ፣ ምክንያቱም አንቺ ነሽ ያበላሸሹ፣ የብዙ ሰው ንግግር አንቺ ነሽ ያበላሸሹ ምናምን እያሏት ስለነበር፣ ለማስተካከል የሄደችበትን ርቀት አይተሃል። ገባ ያንተ ይሄንን ልጅ ስለመኖሩ ብቻ ሳይሆን በቃ መሀሉን እውነታውን ማለት ነው ልጅ እነቱን አይደለም። አሁን እንድናገር አታስገድደኝ። ራስ ፈቃደኛ ሆነ እንድታወራ ስለምፈልግ ነው እንደዚህ ቀጥታ መናገር አልፈልገው። ልጅ ስለመሆኑ ሳይሆን አሁን ልጅ እኮ አንተ ብቻ ነው፣ የልጅ እናት የሚባል ነገር አለ። ገባ ስለ ልጅ እናት እንደዛ ተናግረክ ቢሆን ኖሮ ነገሮች ለማስተካከል በጣም ቀላል ይሆን ነበረ። ለምን አስፈለገ? አንተስ አሁን አንተም ኦኬ ከሌሎቹ የነጺ ክፉ ክፉ ከሚባሉ ለነጺ ክፉ ከሆኑ ሰዎች መካከል አንዱ ሆነክ ነው ወይንስ ለምን የልጅቷን እናት ደብቀክ ወደ ነጺ መምጣቱ አስፈለገ? አንቺ ለምንድን ነው ነጺን እየወገንሽ እያወራሻለች? እህቴ ስለሆነች እሺ። ሪያሊቲውን ስነግርሽ ነጺ ሲጀምር ነገሮች ለማስተካከል እየሄደችበት ያለው መንገድ ራሱ የሰውየት እየረበሸ እንደሆነ አስረግጬ ነግሬያታለሁ። ከዚህ ቀድም ከዚህ ቀድም አብረን ራሷ ቤት ላይ እኔ ቤት ላይ ተገናኝተናል። ከነስ ያረን እንደዚያ ሲሆን ደግሞ ራሴ ስ እንዳውም አልደውልልም ምናምን አንቺ ስትደውይልኝ ነው የመጣሁት። አልደውልልም ከእንግዲህ አጠገቤ እንዳደርስ ብላ ነው ነጽበነገራችንያለአንተ ፍቃድ ማለት አንተን ሳላወራ ዝም ብዬ መበጥረቅ ስለማልፈልግ ነው። ምክንያቱም የደረስኩበት ነገር ማንንም ቢሆን በስነስራት ማሳመን በምችልበት ሁኔታ የደረስኩት ገባክ? ሙሉ ፋይል መቼስ መናገር ያለብኝ ነገር ነ ጹብ ይቅርታ፣ መናገር ያለብኝ ነገር እኮ በደንብ ተናግሬያለሁ። ከዚህ በፊት ተናግሬያለሁ። ነዚህም ብትሆን ተናግሬያታለሁ ምናምን እኮ። ስለ ልጅ እናት ለምን አልነገርካትም? ሌላውን ትተክ፣ ስለ ልጅ እናት ለምን አልነገርካትም? እሱ የኖረውማ ስለ ልጁና ስለ ልጁና ስለደረስኩበት በራሱ አንደበት ማውራት ፈቃደኛ ከሆነ በራሱ አንደበት እንዲናገር ስለፈለኩ ነው። ምክንያቱም አይደለም እኔን ብቻ እኮ ልታወሪኝ ነው የመሰለኝ ስጠሪኝም እኔም ብቻ እንደጠራሽኝ ነው የማውቀው። ከዚህ በላይ ነው። አንቺን ብቻ ልጠራሽ ሳይሆን እስከ ዛሬ እየለፋሽ የነበረበት ነገር ስለለፋሽበት ነገር ምስራ ስለነግርሽ ነው። ገባሽ? አሁን ለምሳሌ አንቺ እያስተካከልሽ ነገሮችን እያስተካከልሽ መስመር ለማስያዝ እየሞከርሽ ነበር አይደል? ከዛ መስመር እየሳቱብሽ ነበር በተለያዩ አንድም በሱ ምክንያት ፌል ያደረገ ጉዳይ ያለ ምናምን በመቅደስም በረዴት ምናምን። አሁን ደግሞ ትክክለኛ ትክክለኛና ዋነኛ ነገሮች መስመር ሊይዙበት የሚችሉ ደረጃ ላይ ስለደረስኩኝ እሱን ነገር ደግሞ አቢን እዚች ጋር ጠርቼ፣ እንድ ማለት ራሱ አሁን ዝም ብዬ ከመናገር ከራሱ አንደበት እንዲወጣ ማለት። ከራሱ አንደበት ስል አቢ የልጅህን እናት አንተ እንድትነግረኝ ነው። አይደለም ሌላ ነገር እንድትፈጥር አልፈልግም። አቢ መናገር ማለት እንዲናገር የፈለግሽው ነገር ካለ በስርዓት ተናግረን እንድትሄድ ነው የምፈልገው። ሲጀምር ከሱ ጋር መገናኘትም አልፈልግም ነበር። እንዴት አድርጎኝ፣ እንዴት ተናግሮኝ፣ እንዴት አቀልሻ

ለምን ያስፈልግም ለምን ለምን ተደማማርክ ለማውረት ሞክሩ እኔ እያወራሁ ነው አዳምጡኝ ገባሽ አይደለም እሱ እኮ ሌላ ሌላ ነገሮችን ፈጥሮ ምንም ነገር አይፈጥርም ገባሽ አሁን እሱ ምንም ነገር መፍጠር አይችልም ምክንያቱም ለዘመናት የደበቀውን ሚስጥር አሁን እኔ እጅ ላይ ነው እሱ በይ አንቺም ሚስጥር ሚስጥር አታብይም አሁን ሚስጥር ሚስጥር ምንድን ነው ሚስጥር እኔ እኮ በግልጽ ተናግሬያለሁ ያለው ነገር አሁን ሚስጥር ሊሆን ይችላል ልጅ እንዳለህ እሱ ሪያሊቲ እኮ ነው። በቃ ሪቲ ነው። የፈለገውን ከአንተ አንደበት እንዲወጣ እየጠበቅኩ ለምንድን ነው እሱን የፈለጋችሁት እናንተ? እኔ ዋናው ነገር ጥያቄያችሁ ልጅ አለ ነው። ልጅ አለኝ እኮ ብሏል። ከሄርሜላ ልጅ አለኝ ብለሀል አይደለ? ከሄርሜላ ብዬ አልወጣኝም። ነዚህ ሌላ የተወሳሰበ ነገር አሳቪዲዮ ስ ከሄርሜላ ልጅ በዛን አይነት መንገድ የመለስኩልሽ ደጋግመሽ ስጠይቅኝ አዎ የሄርሜላ ነው። ልታወቅ አልችልም ማለት ነው ቤትኛውን መንገድ እኔ እኔ እኔ ስሚኝ ይኸውልሽ ኑሮ የኑሮ እኮ ምን አገባኝ ግን እኔ እዚህ ነገር የሚያደርገሽ ምንም አይነት ምክንያት የለም ምክንያቱም እሱ የማይፈልገው የልጁ እናት ማን እንደሆነች የልጁንም ማንነት የልጁን ማንነት ልጁን ማንነት የልጁን ማንነት እሱ ነው እንዳይታወቅበት የሚፈልገው አሁን ግን አንተ ባላሰብክ ሁኔታ እኔ አውቄዋለሁ ገባክ ምንም እንደዚህ ምንም በነገራችን ላይ ምንም መደበቅ የሚያስፈልገው ነገር እኮ አይደለም ምንድን ነው ያውቅሽው አንቺ እንደዚህ ተረጋግተህ እኔ ራስ ራስን እንድታወራ እየፈቀድኩኝ ነበር። እንደዚህ ተረጋግተህ እንዳታወራኝ ገባሽ? እሺ፣ ለእኔ ንገሪኝ። አንቺ ምስጢር ያልሽውን ነገር ለእኔ ንገሪኝ። ምንድን ነው ያገኘሽው ነገር? ይኸውልህ ቆይ አይደለም መናገር። ምንድን ነው የምትናገሪው? አሁን እኮ እኔ ተናግሬያለሁ። እስኪ ምንድን ነው አንቺ አሁን የመናገር የፈለግሽ ተናገሪ። ሚዲያ ላይ ነው ነውኦኬ የልጅ እናት ማን እንደሆነች እና ደግሞ ልጅ ማን እንደሆነ ልንገርሽ። እሱ ማን ነው ማን ነው? እስኪ ሪያሊቲ የመቅደስ ልጅ ናት ስትይ የነበረው የራሱ ልጅ ነው። ለምንድን ነው እዚህ ደረጃ ድረስ መሄድ ያስፈለገው? እንዴ እና የምሬን ነው። ለምንድን ነው ለምን መቅደስ ራሷ ማናት ከኔ ህይወት ጋር ምን አገናኛት? የልጅህና ሴርሜላ እንደሆነች ደግሞ አስረግጬ ነው ምነግረ ማን ነው እንዲህ አለው። ሌላ ነገር ፈጥራችሁ ለቅደሰ የሆነ ነገር አድርጋችሁ ለምን አስ ልጅ ትታወቃለህ መቅደስ ራሱ ማነት ከሆነ ያላቀም ለምን እንደማክት ትሆናለህ? ከኔ ሰምበሽው አንቺ መስማት መቅደስ ተቃጣ አለ። ግር ግር ምትፈጥር ቢሆን ግር ግር፣ ያው መቅደስ ምታቃት ከሆነ ተናገር። እውነትም መቅደስ ልጅ ነው ብላ ያመጣችው ልጅ አንተ ነገር ልጅ ነው። እኔ ይኸውልሽ አንድ ነገር እርግጠኛ ሆኜ የምነግርሽ ነገር ነው። ሁላችሁም መስማት ያለባችሁ እኔን ነው። በዚህ ሰዓት ለምን ልጅ አለኝ ልጅ አለኝ በግልጽ ልጅ አለኝ ብያለሁ። አ ልጅ አለኝ ስል የመቅድ የማን ነው የማን ነው የሚለው ነገር ግን ልጁን ራሱ አምጥቼ ያሳይሻለሁ። ለራስሽ የራሴ ልጅ ለራስሽ አምጥቼ ያሳይሻለሁ። አሁን ሌላ ረጅም ፕሮሰስ የምሄድ እኮ አይጠበቅብህም። ፕሮሰስ ውስጥ መግባት ያስፈለገው ለምን ትናገራለ? መቅስ እንደዚህ እኔ ማሳየት አሁን ደግሞ ዋሸች፣ እኮ ይህን ነገር መቋጨት እንችላለን። ገባክ? አንተ መቅደስ የምታውቃት ከሆነ ለምን ይሄ ሁሉ ነገር አደረግ? ማናት መቅደስን? አሁን ጠርች። በመጀመሪያ መሳሳት የሌለባችሁ ነገር አንድ ነገር ወቁ። መቅደስ ራሱ እኛ ላይ እየሰራች ያለው ሴራ ከሌለ መቅደስ ማናት ለምን መቅደስን አታገናኙኝ መቅደስ ነ? ከሰማችሁኝ አብርሃምን አስረግጬ የነገርኩት ነገር ያኔ ካስታወሳችሁ፣ ከዚህ በፊት የነበረን ግንኙነት ነበረ። አሁን ዘግተነዋል። ሌላ ስለ ልጅ ስለምን ፕሮሰስ እናወራ አልሰማችሁማ? ልጅም ስለሚባለው ነገር ነጽ ስጠይቅኝ ሚስጠር ነው ብዬ ነገርኩሻ። በልጅ ለምን አንዳንድ ሚዲያ ላይ ማውራት የሌለብን ነገር አለ። እራሷ ተስማምተን እኮ ነው ዘግተን ይወጣ ነዋ። እንደገና ባግስቱ ሌላ መረጃ አገኘው ሌላ እውነት አገኘው ብላ መጣቸው። እውነት ስታገኝ ከዛ በፊት አንተ ለኔ በስልክ ነገርከኝና አግንጭ ሳውራክ ነገርከኝ። ልጁ ኤርሜላ ነው ግን አላልኩሽ አሁን እዚህ ጋር ሌላ ነገር አናውራለን። ለምን ሌላ ነገር አናውራለን? ያኔ ግን ልጅ አለኝ ብለሃል አይደለ እንዴ? ከሄርሜላ እኮ ከሄርሜላ ልጅ አለኝ አንተ እኮ ሌላ ብዙ ነገር ብዙ ነገር ትቼ የመጣሁት ስለዚህ አሁን ሳውራሽ ደግሞ ለእኔ ሪስፔክት ሰጣችሁ ማሰሙኝ ከሆነ የምላችሁን ነገር ማሰሙ እኮ ነው። እናንተ አሁንም ስህተት ውስጥ ናቸው። በዚህ ልክ እንዳይሆን መጀመሪያ ራስህ እንድትናገር ድሉን ሰጥቻለሁ። ራስህ አሁንም ይኸው አሁንም የማምነው ነገር ቢኖር ልጅ አለኛው የማን ነው ግን አይመለከታችሁም ብዬ ዘግቼዋል። ለምን እንደዚያ ትላለህ? ለምን ልሽ የራሱበት አግኝቻለው የምትሉት ነገር ለምን ሁሉ ነገር ወደ ሄርሜላ ህይወት የምትወስዱብኝ? የኔ የሆነ ፍቅረኛው ፍቅረኛ የነበረች አሁን ደግሞ ልጅ አለኝ ምን ማለት ነው? ሄርሜላ ፍቅረኛ ነበረች። ስለዚህ ምን ምናልባት የተለያየንበት መንገድ እሱ ሊሆን ይችላል። እናንተ ይሄን ጉዳይ የሚመለከታቸው በስርዓት አሁን እኔ አንድ ነገር ነግሬያችኋለሁ እኮ ልጅ የማን ነው የሚለው ነገር ግን እናንተን አይመለከትም። ነገም ሌላ መረጃ ከሌላ ሰው ልጅ ካለክ ውሸት ነበር ማለት ነው። ነው ምኑ ነው ሄርሜላ ልጅ ከሌለ እሱ እኮ ስንት ሺህ ህዝብ እየተመለከተ ሪያሊቲውን አውርቻለሁ። ውሸት ቢሆን ራሷ ሚዲያ ላይ ወጣ፣ ይሄ ነገር ውሸት ነው ብላ ማስቆም ትችል ነበር እኮ እሱ ራሷ ዝም ያለችው ጉዳይ አንቺን ስለሚረብሽ ወይ ሰንበዲን ስለሚረብሽ፣ ለምን በዚህን አይነት መንገድ የኔን ሚስጥር አውጥታችሁ የሆነ ነገር መረጃ ፈልጋችሁ ሚዲያ ላይ አመጣችሁታ? ነጽህ ሲጀምር ሁሉ የአንቺ ችግር ነው።

በኋላ እኔ ከአንተ ጋር ምንም የለኝም። እሱ እኔ አስፈላጊ ከሆነ በየትኛው አጋጣሚ ላገኝሽ ያለው እኔ ሳልፈቅድ ግን አንቺ አታገኝም። አሁንም ሪያሊቲውን ስነግርህ፣ አሁንም ስሙኝ አንዴ፣ ስሙኝ አንዴ፣ ስሙኝ ናታ መጥቶ ጠየቀኝ፣ በሚገባ መልሼለታለሁ። እናንተ መጣችሁ ጠየቀኝ። አሁንም ልንገርሽ፣ ላሳይህና አታሳይኝ መረጃ እኔ ማውቀውን ራሴ ሕይወቴን አውቀዋለሁ። አንደኛ ይኸውልሽ ልጅ አለኝ፣ አሁን ልጅ አለኝ። የሄርሜላ ነው የማንም ብላችሁ የምትጋተቱኝ ከሆነ ስለዚህ ጉዳይ አይመለከታችሁም። የማይሆን ደግማችሁ የእኔን ጥያቄ ይዛችሁ ወደ ይችላል። እንዴት ነው የምትሄደው? አየሻር፣ እውነታው ሲገለጥ ማንም ሰው ማንም እውነታውን መጋፈጥ አይችልም። ግን ሁሉም ነገር ስበቡንም ምኑንም ምኑንም አንቺ ላይ መከመር ነው የሚፈልጉት። አይሽ ከጀምሮ አቢን ማግኘትሽ ልክ አይደለም። ሲጀመር ይሄ አጣ የበዛበት ልጅ ይሄ ሁሉ ነገር ደራርቦ ብዙ ስለት የሰራ ልጅ ማግኘትሽ ሌላ ሰበብ፣ ሌላ ሌላ የተጠመጠመ ሌላ። አይ ከመቅደስ ጋር መገናኘታቸውን እኔ አዲስ የሆነብኝ፣ እንዴት እኔ እኮ ጭራሽ ሚያውቃት አይመስለኝም። መቅደስን አታይም ሲያስመስል፣ መቅደስ ማናት? ምን ማለት ነው እንዴ ለራስ ሸሴሽ አለው። ከጅምርም እኔ ይሄንን ነገር ስሰራል አንቺ ሳልነግር ጸጥ ብዬ እያጠራኝ ነበረው። መጀመሪያ ቢን ከማግኘትሽ በፊት ለኔ ስለላማከርሽ ነው። ገባህ?